አም እንዴት ቆያችው የዘመን ስፖርት ቤተሰቦች፣ ዘመን ስፖርት ተመልሷል። በሀገር ውስጥና በውጭ የሚገኙ የታላላቅ የአውሮፓ ቻምፒየንስ ሊግ፣ የእንግሊዝ ፕሪሚየር ሊግ፣ የጣሊያን ሴሬ እንዲሁም ሌሎች ታላላቅ ሊጎችን የምንዳስስበት ስፖርታዊ ጉዳያችን አሁን ተጀምሯል። በዛሬ ስፖርታዊ መረጃዎች የአርሰናልንና የፒኤስጂን የግማሽ ፍጻሜ ጨዋታዎች አስመልክቶ ምን ተባለ የሚል መረጃ እንዳስሳለን። በአርሰናል ቤት የጉዳት ዜናዎችም አሉ፣ እናነሳለን። የማንቸስተር ዩናይትድ እና የሜሰን ማውንትንም ጉዳይ በዛው የምናነሳ ይሆናል። እንዲሁም የማንቸስተር ሲቲውን አማካይ ማካቴን ታላላቆቹ የአውሮፓ ክለቦች እየፈለጉት ይገኛሉ። ከነዚህም መካከል ማንቸስተር ዩናይትድ እና ሊቨርፑልም ይገኙበታል። ስለዚህም ጉዳይ የምናነሳ ይሆናል። እንዲሁም የዳርዊን ኑኔዝና ሊቨርፑል መጨረሻ ምን ሊሆን እንደሚችል እንቃኛለን። የጅሚ ቫርዲ ጉዳይም አለ። እናንተ ብቻ ዘመን ስፖርትን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ይህንን ቪዲዮም ከመጀመራችሁ በፊት ላይክና ሸር በማድረግ ለብዙዎች እንዲደርስ አድርጉ። አብራችሁ እንድትቆዩ ጋብዛለሁ። በ34ኛ ሳምንት የእንግሊዝ ፕሪምየር ሊግ መድፈኞቹ ረቡ ምሽት ከክርስቲያን ፓላስ ጋር ተጫውተው ሁለት ለሁለት ከተለያዩ በኋላ ወደ አውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ለመሻገር የአንድ ሳምንት እረፍት የሚኖራቸውም ይሆናል። ተፋላሚው ፒኤስጂን በሚቀጥለው ማክሰኞ ምሽት ከፈረንሳይ ዋና ከተማ ወደ ለንደን አጭር ጉዞ የሚያደርግ ይሆናል። ምክንያቱም የግማሽ ፍጻሜ ፍልሚያው በኤምሬት ስለሚካሄድ ማለት ነው። የአርሰናልና የፒኤስጂ ፍልሚያ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በኤምሬትስ የመጀመሪያው ዙር ጨዋታ ማለት ነው በኤምሬትስ የሚደረግ ሲሆን በዚህ ጨዋታ በአርሰናል በኩል ሚካኤል ሜሪኖ እና ቤን ኋይት ለጨዋታው ብቁ መሆን አለመሆናቸውን በተመለከተ እስካሁን ምንም የታወቀ ነገር የለም። ሁለቱም ተጫዋቾች ከፓላስ ጋር ባደረጉት ጨዋታ ላይ ያልተገኙ ሲሆን ሚካኤል አርቴታም በቀጣይ ጨዋታ ላይ ይደርሱ እንደሆነ ሲጠየቅ ምንም ነገር ማረጋገጥ አልቻለም። ለጋዜጠኞች እንደተናገረውም በዚህ ቡድን ውስጥ መሆን አልቻሉም፣ እናም ምን እንደሚፈጠር መጠበቅና ማየት አለብን ብለዋል። መድፈኞቹ ከየካቲት ወር ጀምሮ ትክክለኛ አጥቂ በሌለበት፣ ካይ ሃቨርት በተጎዳበት ጊዜ እሱን ቦታ በመሸፈን አስደናቂ ስራ በመስራት እንደ ሐሰተኛ ዘጠኝ ቁጥር የመጫወት ችሎታው አስገርሞታል ሚኬል ሜሪ ነው። በሩብ ፍጻሜውም 180 ደቂቃዎችን በሙሉ ከሪያል ማድሪድ ጋር ተጫውቷል። በሜዳና ከሜዳው ውጭ ማለት ነው። በሜዳው የመጀመሪያውን ጨዋታ ጎል በማስቆጠር እና በመልሱ ጨዋታ ላይ ደግሞ ከፍተኛ ሚናን መወጣትም ችሏል። ሚኬል ሜሪኖ ቤን ዋይትም በየካቲት ወር ከረዥም ጊዜ የጉልበት ጉዳት ከተመለሰ በኋላ መደበኛ ቦታው ማግኘት አልቻለም። ነገር ግን ከጁሬን ቲምበር በመቀጠል በቀኝ ተከላካይነት የመጀመሪያው አማራጭ እንደሆነ ደጋግሞ ሚኬል አርቴታ መናገሩ የሚታወስ ጉዳይ ነው። ስለሆነም የእሱን ሚና ምናልባት በ ቻምፒዮንስ ሊጉ ልንመለከተው እንችላለን። ከዚህም በተጨማሪ አርሰናል ቶማስ ፓርቴን ለመጀመሪያው የፒኤስጂ ግጥሚያ በቅጣት ምክንያት ግልጋሎቱን ማግኘት እንደማይችል ይታወቃል። በግማሽ ፍጻሜው ከሪያል ማድሪድ ጋር በነበረው የሁለተኛ ዙር ጨዋታ ማለት ነው፣ አላስፈላጊ ቢጫ ካርድ በመመልከቱ ነው። እንግዲህ የአንድ ጨዋታ እገዳ ተጥሎበታል። በዚህም በኤምሬትስ የሚካሄደው የአርሰናልና የፒኤስጂ ጨዋታ የግማሽ ፍጻሜው የመጀመሪያ ዙር ጨዋታ እንግዲህ ጋናዊ ቶማስ ፓርቴን የሚያመልጠው ይሆናል። ሚኬል ሜሪኖም የዘጠኝ ቁጥር እጥረቱን ለመሸፈን የታሰበ ተጫዋች ሲሆን፣ ይህም የማይሆን ከሆነ ሊያንድሮ ትሮሳርድን እንግዲህ በሌላ አማራጭ ማይክል አርቴታ ሊጠቀም ይችላል። አሌክዛንደር ዚንቼንኮም በመሃሉ ቦታ ላይ ሌላው አማራጭ ይሆናል ተብሎ እየተነገረ ይገኛል። ምንም እንኳን ብዙ የውድድር ዘመናትን በቤንች ላይ እያሳለፈ ቢሆንም፣ ነገር ግን አርሰናል ካለበት የጉዳት ችግርና ተለዋዋጭ ባህሪ አንጻር ሌላው ምትክ የሚሆን ተጫዋች ሊሆን ይችላል። እንግዲህ ሊያንድሮ ትሮሳርድ እንግዲህ አርሰናል በ16 ዓመታት ውስጥ የመጀመሪያውን የቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ነው የሚያደርገው። የፊታችን ዕለተ ረቡዕ ምሽት አራት ሰዓት ሲል ከፒኤስጂ ጋር የሚያደርገው የ መጀመሪያ ዙር የግማሽ ፍጻሜ ጨዋታ እንግዲህ ከ16 ዓመታት ውስጥ የመጀመሪያው ጨዋታ ነው ማለት ነው። ማንቸስተር ዩናይትዶች የማንቸስተር ሲቲውን አማካኝ ለማስፈረም አስገራሚ እንቅስቃሴ እያደረጉ ይገኛሉ። ቀያይ ሰይጣኖቹ ከማንቸስተር ሲቲ ባለተሰጥኦ ተጫዋች ጄምስ ማካቲ ጋር ስማቸውም እየተያዘ ይገኛል። ይህ የ22 ዓመቱ ወጣት በመላው አውሮፓ ክለቦችም ይፈለጋል። በይበልጥ ግን የማንቸስተር ዩናይትድ ራዳር ላይ እንደሚገኝ የተለያዩ ጋዜጦች እያስነበቡ ይገኛል። ይህ የ22 ዓመቱ ተጫዋች በኢትሃድ ከፍተኛ ደረጃ የተሰጠው ሲሆን በዚህ የውድድር ዓመት ለፔፕ ጋርዲዮላው ማንቸስተር ሲቲ ሰባት ግቦችን ከመረብ ማሳረፍም ችሏል። ነገር ግን አሁን ባለው የኮንትራት ውል የመጨረሻው ወራት ሲቃረብ በዚህ ክረምት ራሱን እንግዲህ መንታ መንገድ ላይ ያስቀመጠ ተጫዋች ሆኗል። ማለት መካቴ ኢትሃድን ለመልቀቅ ፍንጭ ሰጥቷል። እንዲሁም በመላው አውሮፓ ከበርካታ ክለቦች ጋር ስሙ እየተገናኘም ሲሆን ዘ ቴሌግራፍ ዩናይትድን ከብዙ ፈላጊዎች መካከል አንዱ አድርጎም ዘግቦታል። ዩናይትድ ቢያንስ አንድ አዲስ የአጥቂ አማካይ ለማስፈረም ፍላጎት እንዳለው ይታወቃል። ነገር ግን አሁን ትኩረታቸው በወልቨርሃምፕተን ወንደረርስ ማቲው ኩንሃ ላይ ቢሆንም አሁን ያሉት አጥቂዎቹ የሚሸጡ ከሆነ በሩበን አሞሪም ቡድን ውስጥ ብዙ ተጫዋቾችም ሊፈርሙ ይችላሉ እየተባለ ይገኛል። ይህ በሚቀጥለው የውድድር ዘመን በማንቸ ቤት የመጀመሪያው ቡድን ውስጥ መቀመጥ መቻሉ እግር ኳስን በሚፈልገው መካቴ ላይ ፍላጎትንም መፍጠር ችሏል ማለት ባየር ሙኒክም ለመካቲ በጥር ወር 25 ሚሊዮን ዩሮ የዝውውር ገንዘብ ማቅረቡ አይዘነጋም። ኖቲንጋም ፎሬስት በመካቲ ላይ ፍላጎታቸውን ገልጸዋል። ሞርጋን ጊብስ ዋይትም የኬቨን ዴብሮይነ ወራሽ ወይም ተተኪ ተብሎ እየተጠቀሰ የሚገኝ ተጫዋች ነው። ኖቲንግሃም ፎረስቶችም ይህንን እንግሊዛዊ ኢንተርናሽናል ማቆየት ይፈልጋሉ። ነገር ግን ማቆየት የማይችሉ ከሆነ የእሱ ተተኪ በማድረግ ማካቴን ለማስፈረም ዝግጁ እንደሆኑ የተለያዩ ጋዜጦች እያስነበቡ ይገኛሉ። ምንም እንኳን በፕሪሚየር ሊጉ ዘመን በሁለቱ የማንቸስተር ተቀናቃኞች መካከል የሚደረግ ዝውውሮች እምብዛም ቢሆኑም ነገር ግን ማንቸስተር ዩናይትድ ማካቴን የማስፈረም ፍላጎትም እያሳየ እንደሆነ እየተነገረ ይገኛል። ሁለቱ የማንቸስተር ተቀናቃኞች ከነፃ ወኪል ኦን ሃርግሬቭስ እንደ አውሮፓውያን አቆጣጠር በ1996 ግብ ጠባቂው ቶኒ ኮቶን ከሲቲ ወደ ዩናይትድ በ500 ሺህ ፓውንድ ከማዘዋወራቸው ውጪ ሌላ ያዘዋወሩት ተጫዋች የለም፣ በሁለቱ ክለቦች መካከል ምክንያቱም ማንቸስተር ሲቲ እና ማንቸስተር ዩናይትድ እንደሚታወቀው የማንቸስተር ሲቲ ከተማ ከፍተኛ ተቀናቃኞች ናቸው። ስለሆነም በመካከላቸው የሚገኝ መልካም ግንኙነት የለም። ከሁለቱ የሚገኝ ተጫዋች ለመፈረም ያን ያክል አስቸጋሪ ይሆናል። ሜሰን ማውንትም በኦልድ ትራፎርድ ቆይታው ከ18 ወራት ጉዳት በኋላ በማገገም ታማኝነቱን ለማንቸስተር ዩናይትድ እና ለክለቡ ደጋፊዎች ማረጋገጥ እንደሚያስፈልግ በመረዳት ጥሩ እንቅስቃሴን እያሳየ ይገኛል። እንደ ኤሮፓ አቆጣጠር በ2023 ከቸልሲ በ60 ሚሊዮን ዩሮ የተዘዋወረው ሜሰን ማውንት ለዩናይትድ በሁሉም ውድድሮች 38 ጨዋታዎችን ነው ማድረግ የቻለው። በሁለት የውድድር ዘመን በተለያዩ የጉዳት ችግሮች የውድድር ዓመቱ የተበላሸበት ሜሰን ማውንት አንድ ግብና አንድ አሲስትን ብቻ ነው ማድረግ የቻለው። በ2024 25 በፕሪሚየር ሊግ ለ334 ደቂቃዎች ብቻ ነው መጫወትም የቻለው። እናም እንግዲህ ተጫዋች የውድድር ዓመቱ ከመጠናቀቁ በፊት ጤነኛ ሆኖ መቆየትና የተሻለ ብቃቱን ማሳየት እንዳለበትም ተናግሯል። መቶ ፐርሰንት ቋሚነትን እፈልጋለሁ ሲልም ለክለቡ ሚዲያ መናገሩ ይታወሳል ቋሚ ጨዋታ ጊዜን እፈልጋለሁ ለማለት የመጀመሪያው ተጫዋች ሳልሆን አልቀርም። ከአሁን ጀምሮ እስከ የውድድር ዘመኑ መጨረሻ ድረስ ለእያንዳንዱ ጨዋታ መገኘት እፈልጋለሁ እና ይህ ማለት ለአውሮፓ ሊጉ ፍጻሜ መጫወት እፈልጋለሁ ማለት ነው። እንደ ቡድን ግባችን ይህ ነው። በፕሪሚየር ሊግ የምንችለውን ሁሉ ለማድረግና የምንችለውን ያህል ከፍ ለማለት ጨዋታዎችን ለማሸነፍ ጥረት ማድረግ እንዳለብን እናውቃለን። በእያንዳንዱ ጨዋታ ትናንሽ ማሻሻያዎችን ማየት እንችላለን። የተሸነፍንባቸው ጨዋታዎች ነበሩ፣ ነገር ግን እንደ መራናቸው፣ እንደተቆጣጠርናቸው ተሰምቶን የተሸነፍንባቸው ብዙ ጨዋታዎች አሉ። ጥቂት ጊዜ ተከስቶብናል፣ ግን ይህ እየሰራን ያለነውና ትኩረት የምንሰጥበት ነገር ነው። ሌላው ነገር ሁሉ ቀስ በቀስ እየተገነባ የሚሄድ ይሆናል። ነገር ግን ያንን የመጨረሻውን ማለፊያ የመጨረሻውን ፍጻሜ በድል መወጣት ብቻ ያስፈልገናል። ስለዚህ በእርግጠኝነት አዎንታዊ እንደሚሆን እገምታለሁ ሲልም የማንቸስተር ዩናይትዱ ተጫዋች ሜሰን ማውንት ተናግረዋል። ለእኔ እስከ ውድድር ዘመኑ መጨረሻ ድረስ ተመልሼ የመጫወት የምመኘው ነገር ነው። ዋና አሰልጣኝ ሩበን አሞሪምም ከሜሰን ማውንት ጋር ለመስራት ያላቸውን ጉጉት በግልጽ እያሳዩ ይገኛሉ። እያንዳንዱ ጨዋታ እዚህ በመሆኒ በቤት ውስጥ ጨዋታዎችን በመመልከትና በአካባቢው ውስጥ በመሆን በተቻለ ፍጥነት ወደ ዋናው ቡድን መመለስ እፈልጋለሁ ሲልም የሰን ማውንት ጨምሮ ተናግረዋል። ይህ ጂሚ ቫርዲና የኪንግ ፓወር የ13 ዓመታት ቆይታም እንግዲህ በዚህ አመት በዚህ የእንግሊዝ ፕሪምየር ሊግ ከጨዋታ ፍጻሜዎች በኋላ ፍጻሜውን የሚያገኝ ይሆናል። እንግዲህ የሌስተር ሲቲው አጥቂ ጅሚ ቫርዲ በውድድር አመቱ መጨረሻ ክለቡን እንደሚለቅም አሳውቋል። የ38 አመቱ እንግሊዛዊ ለክለቡ የፈረመው በ2012 ከሊግ ውጭ ከሚወዳደረው ፍሊት ታውን ሲሆን አንድ ሚሊዮን ፓውንድ ነበር የወጣበት የዝውውር ገንዘብ። ጅሚ ቫርዲ በ13 አመት ቆይተው በክለቡ ታሪክ የመጀመሪያ የሆነውን የፕሪሚየር ሊግ ዋንጫ በ2016ም ማንሳት ችሏል። በዚሁ ዓመትም ሀያ አምስት ግቦችን ያስቆጠረ ሲሆን የአመቱ ኮከብ ተጫዋች ተብሎም መመረጥ የቻለ ተጫዋች ነው። በፈረመበት 2012 ለክለቡ የመጀመሪያ የሆነውን የኤፌ ዋንጫ የወቅቱን ኃያል ክለብ ቼልሲን ዌምብሌ ላይ በማሸነፍ ነው። በ2020 የወርቅ ጫማ ሽልማትን ያሸነፈ በርካሽ ዋጋ ተገዝቶ በክለቡ ታሪክ እጅግ ውድ የሆነ ተጫዋች እንዲሁም በክለቡ ማህደር ላይ ስሙን በደማቅ ቀለም ማስጻፍ የቻለ ተጫዋች ነው ጅሚ ቫርዲ። ጅሚ ዛሬ ከክለቡ እንደሚለያይ ነው በይፋ ያስታወቀው። በ13 ዓመት ቆይታውም በሁሉም ውድድሮች 498 ጨዋታዎችን አድርጎ 198 ግቦችን በማስቆጠር የክለቡ ሶስተኛ ግብ አስቆጣሪ ሲሆን በፕሪምየር ሊጉ ብቻ በ143 ግቦች የሌስተር ሲቲ ከፍተኛ ግባግቢም መሆን የቻለ ተጫዋች ነው ጅሚ ቫርዲ። እንግዲህ በሌስተር ሲቲ ብዙ ጠውረዶች አሳልፏል። የበዙት የስኬት ዓመታት ነበሩ ሲል ነው መናገር የቻለው። በዙሪያው የነበሩ እድል የሰጡትን አሰልጣኝ፣ ደጋፊዎችን፣ አመራሮችን ቤተሰቡንም ማመስገን ችሏል። ሌስተር ሲቲ ሁሌም በልቤ ትልቅ ቦታ ይኖረዋል ሲልም መናገር ችሏል። ክለቡ ወደ ሻምፒዮንሽፑ ሲወርድ አብሮ ወርዶ ወደ ፕሪሚየር ሊጉ ያሳደገው የቁርጥ ቀን ልጅ ዘንድሮ እንግዲህ በሚያሳዝን እና በሚያሳፍር ብቃት ነው ይህንን የዚህን አመት ፕሪሚየር ሊግን ወደ ሻምፒዮንሽፖ በመውረድ መጨረስ የቻሉት ማለት ነው። ሌስተር ባደገበት አመት መውረዱንም ባለፈው ሳምንት ነው ከሊቨርፑል ጋር ሲጫወቱ በመሸነፋቸው ምክንያት ማረጋገጥ የቻሉት ነው። ቫርዲ እንግዲህ አሁን ላይ እድሜው ወደ ሰላሳ ዘጠኝ ቢጠጋም ከአርባ ዓመት በኋላ ድረስ መጫወት እንደሚችል ተናግሯል። በእግር ኳስ ተጫዋችነት ከቀጠለም ማረፊያው የት እንደሚሆን አልታወቀም። እንግዲህ ንጹህ ዘጠኝ ቁጥር ተጫዋች ነው ይህ እንግሊዛዊ ጅሚ ቫርዲ። ስለሆነም ምናልባትም በዚሁ በእንግሊዝ ፕሪሚየር ሊግ በተለያዩ ታላላቅ ክለቦች ላይ ፈርሞ ሊቆይ ይችላል። ምናልባትም እንግዲህ ታላላቅ ተጫዋቾች እድሜያቸው ሲገፋ የሚሄዱበት የአረብ ሊጎች አሉ። ከነዚህ የአረብ ሊጎች መካከል ወደ አንዱ ክለብ ሊሄድ ይችላል። ከዛ ውጭ እንግዲህ ስፔን ላ ሊጋ አለ፣ ፈረንሳይ ሊግ አለ፣ ጣሊያን ሴሪ አ አለ፣ እንዲሁም ሌሎች ታላላቅ ሊጎችም አሉ። ከነዛ ክለቦች መካከል እንግዲህ አንዱ መርጦ ሊጫወት ይችላል፣ ልንመለከተው እንችላለን። ፈጣኑ አጥቂ በደጋፊዎች የሚወደደው ጅሚ የቀበሮቹ አምበል ከ13 ዓመታት በኋላ ታሪክ ከሰራበት ኪንግ ፓወር በቀጣዩ ወር መጨረሻም በይፋ የሚለያይ ይሆናል። ዳርዊን ኑኔዝ ባለፉት አስርት ዓመታት በዝውውር ገበያው ከሊቨርፑል የተሳሳቱ እርምጃዎች መካከል አንዱ እንደሆነ እንግዲህ እየተገለጸ ይገኛል። ኡራጓዊው አጥቂ ከቤነፊካ በ75 ሚሊዮን ዩሮ ነው መፈረም የቻለው ለሊቨርፑል። እንዲሁም በጨዋታዎችና በስኬቶች ደግሞ ማሳካት የሚችል ከሆነ የተለያዩ ጨዋታዎችን እስከ መቶ ሚሊዮን ዩሮ ሊያድግ ይችላል ይህ የዝውውር ገንዘብ። ነገር ግን በአንድ የውድድር ዘመን ከ11 ፕሪሚየር ሊግ ጎሎች በላይ ማስቆጠር አልቻለም። የርገን ክሎፕ ከኑኔዝ ጋርም የበለጠ ተስማምቶ የነበረ አሰልጣኝ ቢሆንም ይህ የ25 ዓመት ወጣት በአዲሱ አሰልጣኝ አርኔ ስሎት ስር ግን ተመሳሳይ እድሎችን ማግኘት አልቻለም። በዚህ የውድድር ዘመንም ስምንት የፕሪሚየር ሊግ ጨዋታዎችን ብቻ ነው በቋሚነት ማድረግ የቻለው። ከዛ ውጭ እንግዲህ በሊቨርፑል ቤት ያሉት ጎዲ ጋክፖ፣ ሉዊዝ ዲያዝ እና ዲያጎ ጆታ ናቸው ከሱ የተሻለ እንግዲህ የመሰለፍ እድልን ሲያገኙ እያገኙ የቆዩት ማለት። ኑኔዝ እንግዲህ በጥር ወር ወደ ሳውዲ አረቢያ መውጣት ጋር በእጅጉ ተያይዞ የነበረ ቢሆንም አሁን ላይም የወደፊት እጣ ፈንታው በእርግጠኝነት ግልጽ አይደለም። ሊቨርፑል አዲስ አጥቂ ለማግኘት በገበያ ላይ እንደሚውል ተገምቷል። ኑኔዝ በፕሪሚየር ሊግ ወይም በሻምፒየንስ ሊግ የመጀመሪያ አስር ጨዋታዎችን ሲያደርግ ሊቨርፑል ለተጨማሪ ክፍያም የሚገደድ ይሆናል። ሊቨርፑል በዚህ ሲዝን ከቻምፒየንስ ሊግ ውጭ በመሆናቸው ኑኔዝ ቀጣዩን ክፍያ ለመክፈል ተጨማሪ የፕሪሚየር ሊግ ጨዋታ መጫወት ይኖርበታል። ይህንንም ሊቨርፑል ጠንቅቆ ያውቃል። ስለሆነም ተጨማሪ አምስት ሚሊየን ዩሮ ላለመክፈል ከዚህ በኋላ እንግዲህ በፕሪሚየር ሊጉ ለሚኖርባቸው ጨዋታ የሚሰለፍ አይሆንም ማለት ነው። ሊቨርፑል እንግዲህ በዚህ የውድድር ዓመት ከፍተኛ ጨዋታዎችን በማሸነፍ በከፍተኛ ርቀት ከአርሰናል እንግዲህ በከፍተኛ ነጥብ ነው ርቋ በአንደኝነት እየመራ የሚገኘው። ስለሆነም እንግዲህ የፊታችን እሁድ ከቶተንሃም ሆትስፐርስ ጋር ጨዋታውን ያደርጋል። በዚህ ጨዋታም እንግዲህ አንድ ነጥብ አቻ መለየት የሚችል ከሆነ ወይም ማሸነፍ የሚችል ከሆነ በይፋ በ34ተኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ እንግዲህ የ24 25 የእንግሊዝ ፕሪምየር ሊግ ዋንጫን ከፍ አድርጎ መሳም ይችላል ማለት ነው።